እንደገና ቀይሬ፣ አሪፍ ሀሳብ መጥቶልኛል። ምን መሰለህ የምናደርገው ምንድን ነው? በደንብ ይሄን ትወደዋለህ። በእርግጥ መስታወት ዝግ አቤት። መንጃ ፍቃድ ችግር አለ። ምልክት ላይ ነው፣ ተከለከለ ቦታ ላይ ነው። በአጭር ጊዜ መረጅም ጊዜ ፍጹም መቆም አይቻልም።

ክስ ክሱን ወይም ፔናልቲውን መክፈል ይችላሉ። መንጃው ፈቃድም ታርጋም ምንም አይወሰድበትም ማለት ነው። ገብተው የደረሱትን ቁጥር ንግድ ባንክ አፕሊኬሽን በነገር ኩሽ መሰረት እያወራን ገባ። ማረን እያልን ነው አምስት

ትራፊክ ባይሆን ይሽን ወይ ነው ወይ አይዞ ሰፊ ሼር እናደርጋለን። እኔ እውነቴን ነው የምልህ። አይ በቃ አንዳንዴ በቃ በሆነ ነገር ቀኔን ከጀመርኩ ከዛ በኋላ እህ እየተጨቃጨቀ እሺ ብትለኝ፣ አሁን በቃ እሺ ኢንተርቪውን ካለመጠየቁን እሺ ብትለኝ በቃ ሄደናል። እኔ እኮ እሺ የለ ነበር ሲፍሻ፣ ዝም ብዬ እኔ እኮ አንዳንዴ እኮ ገባህ አይደለ አንተም ግግም አልክብኝ እኮ እንደ አንተ አይደለማ። በቃ ምን አለበት የሆነ በእንትን አድርጎ ምናምን በውጭ ሀገር እስኪ የውጭ ሀገር ቲቪ ኢንተርቪው ላይ እስኪ በቃ አንዱ አክተር አርባ ጊዜ ይመጣል፣ ከስቶ ይመጣል፣ ወፍሮ ይመጣል፣ ሰርቶ ይመጣል፣ ሳይሰራ ይመጣል፣ ከስቼ ይመጣል። አንተ ታሾፋለህ፣ አንተ ታሾፋለህ። እውነቴን አስበላኝ ደግሞ እኔ እንደዚህ መሆኑ እራሱ እንደ ምን ትዝ እንዳለኝ ታውቃለህ? ይህንን አሁን እኛ እያወራን የቀጣንን ሲስተም ከውጭ መጥቼ እሰራለሁ ያለ አንድ ልጅ ቃለ መጠየቅ አድርጌ ነበርና፣ አይገርም ይህን ራሱ ይህን ሲስተም ይህንን አቅርቤው ነበር፣ ከዚህ በፊት አቅርቢው ነበር። ለፍ አደርጉት በሉት። እዚህ ሀገር ላይ እኮ ሴፍሻ፣ በጣም ከባድ እኮ ነው፣ ከባድ ነው። እንኳን አስበው ሳታስበው፣ አይምሮ ውስጥ እያለለው ነገሩን እፍ የሚያደርጉ ሁሉም ነው የሚያደርጉ እኔ አሁን ከዚህ በፊት የሚገርም ስራ ነበር፣ የሚገርም ስራ ምን ዋጋ ነው፣ ናሽናል ጂኦግራፊዎች ቀደሙ። ምን አስበህ በዝሆንና በአንበሳ መሀል ላይ የሚነሳ ጦርነት አለና እሱን ጦርነት ለማብረድ ስል ተው ይቅረ፣ በአንበሳ ይበላሃል። ከዛ ናሽናል ጂኦግራፊዎች ሰርቀው ሰሩብን። ተናግረ ነበረ፣ እንደምትሰራ ይህን ጉዳይ። ወይስ እያሰብከው ነው? ናሽናል ጂኦግራፊ የበላህ እያሰብኩት የሆነ የሰሙኝ ዝሆኖች ነበሩ። እነሱ ምርቶችባር ነውስቲቃይ እንደው ላርዳው እስኪ ቢያንስ ይሄን እንኳን መርዶ ቀዳማዊ ይባላል። በእናትህ አየህ፣ ኢንተርቪው ላይ ነገ በቃ እንደዚህ ትራፊክ አቀጣጡን የፓርኪንግ ሁኔታውን በጣም ላዘምነው አስቤያለሁ ምናምን ምናምን ብሎ ቆይ፣ እንደውም ኢንተርቪው ቆይ በኋላ ሳያለሁ ከስልኩን ካነሳለኝ ነው ሰላም ነው? ከአሁን በፊት ቃለ መጠይቅ ሳደርግልህ ከአሜሪካ እንደመጣ የሆነ እጀምረዋለው ያልከው ነገር ትዝ ይልሃል? የትራፊክ ሲስተምን አዘምናለው እንዲህ እንዲህ ሀሳቦች አሉኝ ብላ አልተናገርክም? ከማንዴላ ጋር ለሆነ ነገር ተገናኝተን እያወራን በመሀል በዛ አንተ ባስ በነገርከን ሲስተም በበላህ ቀጡን ቀጡ እልሃለሁ። የትራፊክ የመግታ ሲስተም ባለፈው ያወራኸኝ። አዎ እሱን ኦልሬዲ አሁን በስልክ መቀጫው ስልኬ ላይ መጥቶ ከፈለግ ከባንክ እዚህ ቁጭ ብለህ መክፈል ትችላለህ። ምናም ሲለኛ ይሄማ ይሄማ የቀዳማዊ ሀሳብ ነው እየተባባልን ይሄ እንኳን ደስ አለ ነው። እንደውም ማለት የነበረብኝ ቀድሜ መናገር ነበረብኝ ሰይፉሻል። እሱ የእኛ ሲስተም ነው ቤዚክሊ፣ ስናወራ የነበረው የዛኔ፣ እንደ ሀሳብ ሲወራ የነበረው ሲስተም ቤዚክሊ መሬት ላይ አውርደህ ነው። እሱ የእኛ ሲስተም ነው የተቀጣህበት። በታብሌቱ አድርገው ማለት ነው። ያ አይዲያ ነው፣ አክቹዋሊ አሁን መሬት ላይ እየወረደው ስለዚህ ሲስተሙን የዘረጋው አንተ ነህ? አዎ እኛ ነን ያበለጣ ነው የዘረጋ ነው። እንደውም ተገናኝተ እንደውም በደንብ ማሳይ ሰፊ ነው። ከቀጣትም በላይ ነው። ዋው የት አካባቢ ነህ? እኛ ቦሌ ነን። አሁን እዚህ አካባቢ ከሆኑ እኔ አሁን መስቀል አደባባይ እንትን በቃ እንግዳ ተገኝተው ነገርኩህ። ከአሁን በፊት ቃለ መጠየቅ አድርጌዋለሁ እያልኩ እኔን ከምደግመኝ እሱ ከምሬ ግን እውነቴን ነው የምልህ። ግን በጣም የገረመኝ አንተ የበሉት ነበር የመሰለኝ። ከአሁን በፊት ከአሁን በፊት እንደውም ላሳይ፣ ከቀዳማዊ ጋር በጣም በቃ ምን ልበልህ ቀመም የሆኑ ልጆች እየመጡ ነው ያየሁት፣ ነው ቪዲዮ ላይ ለምሳሌ፣ መኪናውን እየሄደ ነው መኪናው፣ ትራፊኩ ይዞታል ስልኩን በስልኩ ካሜራ ስር ካሜራ መኪኖቹ ሲያልፉ ሲያልፉ የሚፈለገው ታርጋ ምን እንደሆነ የሚፈለገው ታርጋ ካለ ምልክት ያሳያል ማለት ነው። የሚፈለግ ታርጋ ያልታደሰ ኢንሹራንስ፣ ኢንሹራንስ የሌለው ሹፌሩን ሁላ ማየት ይችላል። ትራፊኩ ለዚህ መኪና ሬጅስተር የተደረገው ሹፌር ይሄ ነው የሚለው ነገር ሶ ትራፊክ ሲያስቆም ኦልሬዲ ሙሉ ኢንፎርሜሽን አለው ስለ መኪና እና ስለአንተ ማለት ነው ስለዚህ አላጠፋው ማለትም አትችልም። እንደገና በጂፒኤስም ያው ያነበበህ ቦታ ስለሚታወቅ የቱ ጋር እንዳነበበህ አላጠፋው ማለት አይቻልም። ፌር ነው ለሁሉም፣ ለትራፊኩም ፌር ነው ለተጠቃሚውም፣ ደግሞ ለአሽከርካሪዎችም ፌር የሆነ ፕሮሰስ ነው የሚሆነው ማለት ነው። ዋው እንግዲህ ባህላዊ አሰራር የተመቻቸው ሰዎች ካሉ ዘመናዊ ሲመጣ ትንሽ ቅር ሌላቸው ይችላሉ። ዴፍኔትሊ የልብ ና ድረሰ መሽሎክሎክ የለም አላጠፋሁም ማለት አትችልም። እንደዛም የለም። ከዛም በላይ ግን ከገቢ አንፃርም ስናየው በአሁን ላይ በአሁን ማኑዋል በሆነው ፕሮሰስ ነው ትራፊኮች እየቀጡ ያሉት። ሀያ መኪና ፓርክ ማድረግ የሚያቸርበት ቦታ ላይ ቢቆም ሀያውንም ታርጋ መፍታት ለአንድ ትራፊክ ብዙ ነው። ግን በእኛ ፕሮሰስ ላይክ በአቬሬዝ ስታየው አንድ ነጥብ ስድስት ነው የሚቀጣው አንድ ትራፊክ በቀን ተብሎ ቢታሰብ ይህንም በትንሹ እንኳን በዚህ አውቶሜትድ በሆነ ሲስተም ስናሳድገው አሁን ካለው ላይ ለምሳሌ በ200 ብር ቅጣት 120 ሚሊዮን ነው በስድስት ወር ጀነሬት የምታደረገው ይሄ ነው። በጣም ነው እንግዲህ የሚገርመው። በልቶ ለወሱን ድግ ደግመህ ኢንተርቪው ያድርገው ምን በቃ ስራ ጀምሯል እኮ ማለት ነው። ይልቃውን ስማ። እንደውም በቃ እስካሁን ስለሚደርስ ሄደ እናገኘ ቅጣቱን እንዴት ነው የምከፍለው? በስልክ በስልክ አዎ፣ በጣም ኮ የሚገርም ነው። እሺ፣ እንደገና ሌላ መቀጮ እንዳይመጣ አይደለም። ሼር አረጋለሁ ብላል። አዎ ሼር አረጋለሁ ብላል። ሳስበው ሳስበው ግን ደስ ያለ ነገር ምንድነው ሰው ያሰበው ሲሳካለት ማለት አረጋዋለሁ ብሎ ያሰበውን ነገር መሬት ላይ አወረደው ማለት ነው። ታይዋለ ደግሞ በቃ ይፈልጋል። ደግሞ ይመስለኛል አሁን ፓርኪንግ ላይ በጣም ብዙ ቦታ መጨናነቅ ስላለ እንደዚህ አይነት ሲስተሞች በጣም አስፈላጊ ይመስሉኛል። በዚህ ላይ ደግሞ በስልክ ነው ጣቅጣቅ የምታደርገው። ስለዚህ አሁን ስማ በቀደም ዕለት ምን አየው መሰለ በሚያዝያ ወር ብቻ ዘጠኝ ሺህ እግረኞች ተቀጡ ይላል። ዘጠኝ ሺህ እግረኞች አሁ። ስለዚህ አሁን አንድ ማስታወቂያ ትሰራለ ምን የሚል መሰለ እግራችንን ስናሽከረክር እየተጠነቀቀን የሚል እግራችንን ስናሽከረክር እየተጠነቀቀን በጣም ገባር ይ በጣም ገባር እንዴ! አንዱም እንዳለ ታውቃለህ፣ አውራጣቱን እንቅፋት መጥቶት ደም በደም ሆኖ አገኙት እና ምን ሆነ ነው ይሉታል ለእንቅፋት ቅድሚያ ባለ መስጣት ትንሽ ደግሞ ለየት ያለ ውይ ስለዚህ አሽከርካሪ ብቻ ሳይሆን ዘንድሮ እግረኛ የሚጠንቀቅ የተባለ ነበረ ይሄ ያስኬዳሉ እግረኛ ግን በስንቱ ይቀጣ በስንቱ እንቀጣ በስንቱ እንቀጣ እኛ እግረኞች እግረኛን የሚቀጡትን ግን ባገኛቸው ትራፊኮችን አውራቸው ማውራት ሁ ደናችሁ ደህና ናቸው ሰላም ነው ቤተሰብ እንዴት ነው ጫማ እየለዩ ነው ዋጋ የሚጨምሩት? ወይ አይገርምህም? ቀድሞን ደርሷል ማለት ነው። የተከበሩ የተከበሩ ሰይፉ ሻ እንዴነ ሰላም ነው? ከረጅም ጊዜ በኋላ ከሶስት አመት በኋላ ተገናኘ ነው። እድሜ ለመቀጩ አደለም። ባንቀጣ እኮ አናገኘ ለኢንተርቪው ይፈልጋለሁ ብዬ ያገኘሁትና መንገድ ዳር አቁመን ስንጨቃጨቅ በመሀል ማበለው ሲቀጡን፣ ልክ አንተ ባልከ መንገድ ሲሆንብኝ ጊዜ ያንተ አልመሰለኝም ሀሳብ። አንተን ያስቀጣል እኔ አደለሁም ጥፋት ነው። መቼም ሳታጠፉ አልቀጣችሁም። በጣም ግን ይኸው በአምስት መቶ ብር ተቀጣው። ኦንላይን ባንኪንግ ከፈልኩት ይኸው ነፃኔ ይለኛል። ኤስ ኤም ኤስ ተላከል። በአስር ቀን ውስጥ መክፈል ትችላለህ። ሶ ፓርኪንግም እንደውም ፓርኪንግም ማሳያችኋለሁ። ቅጣት ብቻ ሳይሆን ፓርኪንግም አለው። ቅጣት ደግሞ በፊት ከነበረው ኢማጅን እንግዲህ ግማሽ ቀን ይፈጅ ነበረ። ተቀተህ መንጃ ፈቃድህ እስኪገባ መንጃ ፈቃድህ ከገባ በኋላ እንደዛ እንደዛ ነበር። አሁን መንጃ ፈቃድ መቀበል የለም ታርጋ መፍታትም ቀርቷል። ኤስኤምኤስ ይደርሳል። የቫዮሌሽን ቲኬት በንግድ ባንክ ብራንች ሄደ መክፈል ትችላለህ። በሞባይል አፕ መክፈል ትችላለህ። እንዲሁም ደግሞ በሾርት ኮድም እንደዛ ማድርገ መክፈል ትችላለህ። ሶ ሞር ኦፍ ቴክኖሎጂ ሞር ኢንክሉሲቭ ነው። በአካል ሄዶ መክፈል ለሚፈልግም ፉል ኢንተግሬት አድርገነዋል ከንግድ ባንክ ጋር እና ሲስተሙ ይሄ ነው። ባለፈው ኢንተርቪው ስላደረኩት እኔ አሁን ደግሞ አንተ ጥያቄዎች ካሉ ለመሰለህ ያልከውን ነገር ነው ያረካው አይደል? አዎ፣ በቃ ቤዚካሊ እዛ ያሰብነው እዚህ ካለ ጥፋት አጥፍቶ ቢሄድ እንኳን 500 ሜትር እንኳን አይሄድም ቀይ መብራት አልፎ ቢሄድ ያልነው ነገር አሁን ቤዚክሊ እንደዛ ነው። ታርጋውን ካየው ትራፊክ ኦፊሰሩ መቅጣት ይችላል። ወደ 1500 ኦፍ እነዚህን የፊልድ ታብሌቶች አስገብተናል።

በግማሽ ቀን እሱ ሲባዛ ምን ያህል ጊዜ እንደሚባክን ግልጽ ነው ሙሉ ሙሉ ታርጋም ሙሉ መንጃ ፈቃድም የአዲስ አበባ በሙሉ እዚህ ሲስተም ውስጥ አለ መውሰዱ ፖይንት የለውም መፍታት ከባድ እኮ ነው አሁን ትዳርም መፍታትም ታርጋም መፍታትም አሁን አየህ ሁለቱም አሁን ለጊዜ ታርጋው ቆሟል በጊዜ እሱ ደግሞ ያጽናንና ሰይፉ እኔን አሁን ይሄ ነው የእሱ ኢንተርቪው ይቀድማል አሁን እሱ ነው ኢንተርቪ ማድረግ ያለብህ አሁን ለምሳሌ ያለንበት የፓርኪንግ ቦታ ነው እዚህ ሲገባ ራሱ ገንዘብ ባይኖርህም ፓርክ አድርገህ ከዛ በኋላ ስትወጣ በአስር ቀን ውስጥ መክፈል ትችላለህ። የፓርኪንግ ትኬትህም አለ። ለምሳሌ ሄደን የት ፓርኪንግ ሲስተም ቅጣቱ ቀለለ። ስማ፣ ነገሮች እየዘመኑ ነው። ግን እድለኛ ነህ ያሰብከውን ነገር መሬት ማውረድ በመቻልህ ዋናው ቴክኖሎጂ ማለት ችግርን ሳይንሳዊ በሆነ መንገድ መፍታት ነው። ችግርን ደግሞ በሳይንሳዊ መንገድ ለመፍታት ችግሩን መረዳት ይፈልጋል። ቤዚክሊ፣ ለምሳሌ የፓርኪንግ ፍሎው ምንድን ነው የሚመስለው? አንድ መኪና ሲገባ በገባበት ሰዓት የፓርኪንግ አቴንዳንቱ የሞባይል አፕሊኬሽን አለው። የሞባይል አፕሊኬሽኑ ላይ ታርጋውን ያስገባና ጀምር ይለዋል። ከዛ ልክ ጀምር ሲለው ሰዓቱ መቁጠር ይጀምራል ማለት ነው። ከዛ በኋላ ደግሞ ጨርሶ ሲወጣ ደግሞ ሊስት አለው። እዚህ ላይ የገቡ መኪኖች፣ እዚጋ እንደምታዩ፣ እዚጋ የቆሙት በሙሉ ሲስተም ውስጥ አሉ። እያንዳንዱ ታርጋ ማለት ነው። ታርጋውን ይመርጥና ይሄኛውን ታርጋ አስወጣ ሲለው ያስወጣዋል። ከዛ በኋላ የሚገርም ሰይፉ ፍላት ሬት አይደለም። ሬቱ ለዚህ ሰዓት ለዚህ ቦታ የተቀመጠ ሬት አለ። ስጋ ቤቶች ጋር ቢዚ የሚሆን ሰዓት ላይ ዋጋን ፍላክቹዌት ማድረግ ይቻላል። ሶ ፊክስድ ሬት እንደዚህ ነው ሳይሆን፣ ዋጋ የሚቀንስበትም ቢዚ ባልሆነ ሰዓት፣ ቢዚ በሆነ ሰዓት ደግሞ ዋጋ የሚጨምርበት ዳይናሚክ ፕራይሲንግ ራሱ ኢምፕሊመንት አድርገን ነው ስለዛ ዲስከሬጅ ማድረግ ይቻላል። ባህሪ ራሱ ለዛ ብዙ አድቫንቴጆች አሉት። ይሄ ነው አዲሱ የፓርኪንግ። ከዛ በአስር ቀን ውስጥ መክፈል ይችላል። ስለዚህ አሁን ፓርክ አድርገ ስትወጣ ገንዘብ ኪስ ውስጥ ባይኖር ራሱ በሞባይል ባንኪንግ ጣጣ መጨረስ ነው። በአስር ቀን ውስጥ በካሽ መክፈልም አይጠበቅበትም። የዕለት እህለት መሆን የለበትም። እንደገና የፓርኪንግ ድርጅቱ መንግስትም ሲስተሙን የሚያካፍላቸው ድርሻቸውን ራሱ ስለዚህ ከገንዘብ ንክኪ ጥግ ድረስ ነው ማለት ነው። እስከ ጥግ ድረስ አሁን፣ ቅድም እኮ መጣ ቀጣን፣ ሄደ በዛው ላይ ሞባይላችን ላይ መጣ፣ እዛው ላይ ከፈልን፣ በቃ ተለያየን። ኤግዛክትሊ። አሁን ክፍለ ሀገር የሚሄድ የኤክስፖርት ወተት የጫኑ መኪኖች አሉ። እንጃ ፈቃዳውን ሲቀማ ኤርፖርት መሄድ፣ ኤርፖርት መግባት አይችሉም። እንጃ ፈቃዱ ከተቀማውን የኤክስፖርት ወተት የያዘ ይሄውን አጋጥሞ እሺ። መግባት አይችልም። ይሄ ኤክስፖርት ወተት ነው፣ በላሽ ነው አደለ። እንደዚህ አይነት ችግሮችም አሉ። ኢምፓክቱ ከቅጣትና ከጊዜ ብቻ ሳይሆን ብዙ ዳሜጅ አለ። እኔ እናንተ አሁን ጧት ተገናኝተን ወደ ክፍለ ሀገር የምንሄድ ቢሆን ኖሮ ቀናችን ተበላሸ። ሳንቀጣ መንጃ ፍቃድ ሳንይዛ እንወጣም። ስለዚህ ከፕሮግራማችን ውጭ ነው የምንሆነው ማለት ነው። መጀመሪያ ለማጥፋት ነው እንጂ ከጠፋህ ግን እዛው ጣጣው ያልቃል። አንድ አድ ማድረግ የምፈልገው ፖይንት አዲሱን ህግ በቴክኖሎጂ ካልሆነ መተግበርም አይቻልም። ለምሳሌ አንድ አሽከርካሪ ከዚህ በፊት አንድ ጥፋትን ካጠፋው ድጋሚ ሲያጠፋው ሬቱ ይለያል። በወረቀት ደግሞ እንደዛ ሂስትሪውን ማወቅ አይቻልም። አዲሱን ህግ ከ1995 በኋላ የወጣውን አዲሱን ህግ በቴክኖሎጂ ካልሆነ መተግበር ራሱ አይቻልም። እንዲህ አይነት ፓርኪንጎች አሁን ከተማ ውስጥ ምን ያህል አሉ? በጣም ብዙ ናቸው። ብዙም እየተሰሩ ነው። ሶ ቤዚክሊ በአሶሲዬሽኖች እና በግል ድርጅቶች ነው የተያዙት። አሶሲዬሽኖች ማለት እንደምታውቁት ተደራጅተው ቤዚክሊ ሎ ኢንካም የሆነ ግሩፕ የሚሰራው ነው። ይሄ ደግሞ ባይዘወ የሰፈሩ ሁላችንም እንደምናውቀው የስራ እድል የሚፈጥር ቆይ ያንተ ተቋም አሁን ይህንን በመስራቱ የሚያገኘው የተለየ ጥቅም አለ? ዋናው ትልቁ ነገር ምንድን ነው? ያየነውን እና ያመንበትን ችግር ፈተናል። ይሄ እንደ አይዲያ ይሄን ነገር በቀላሉ እኮ መፈታት ይችላል ብለን ያልነውን ነገር ፈተናል። እሱ ትልቅ ይሄ ሀውልታችን ነው የኛ ያቆምነው አንድ ትልቅ ነው እሱ፣ አንደኛው ነገር። ሁለተኛው ነገር ደግሞ እዚህ የተገነባው ቲም በዚህ እንደ ስቴፒንግ ስቶን ብንጠቀመው ትልልቅ ቀጣይ ፕሮጀክቶች አሉ እና ለዛም ትልቅ ቲም ገንብታል። ያው እንግዲህ እንደ አጋጣሚ ዛሬ በተቀጣ ነው ቅጣት የተነሳ ሁለት ነገሮችን አውቀናል። የመጀመሪያው መንገድ ላይ ለምናጠፋቸው ጥፋቶች ታርጋ መፍታት አልፎበታል እዛው ትቀጣለ እዛው ትከፍላለ ነው ከቅጣት ይሰውር ሁለተኛው ደግሞ እንዲህ አይነት ፓርኪንግ ቦታዎች ያሉ ገንዘብ ባንዲዝም ገብተን ተጠቅመን በአስር ቀን ውስጥ ገንዘቡን በባንክ ሲስተም የምንከፍልበት አማራጭ መጥቶልናል ነው ሁለቱም በጣም ደስ የሚል ነገር ነው ቆያውን ቱን መሬት ላይ አወረድክ ምክንያቱም እኔ አሁን ከዛ ቃለ መጠይቅ በኋላ የገባኝ ነገር የምታስበውን ነገር ሁሉ ታደርጋለ ዴፊኒትሊ መደረግ ይችላል ቀዳማዊ እንደ ሰማያዊ እየቀደምክ ነውና በቀጣይ ምን አሰብክ ይህን እንኳን ንገረኝና ሜጀር ኢምፓክት ይኖረዋል ብለን የምናስበው ፕሮጀክት ሚዲያን ነው። ቤዚክ ሚዲያ ላይ የመስራት ፕላን አለ። ሚዲያ ከጋዜጣ ወደ ሬዲዮ፣ ከሬዲዮ ወደ ቲቪ፣ ከቲቪ ወደ ሳተላይት ቲቪ፣ ከሳተላይት ቲቪ አሁን ወደ ሞባይል ወርቆ እኛም በሴም ቲንግ ነው። የኢትዮጵያ የመጀመሪያው ጋዜጣ ነበረን አምሮ። ከዛ ሬዲዮ አለን፣ ኢቲቪ አለ አደለ? አሁን ደግሞ ሶሻል ሚዲያንም ቤዚክ ሎካል የሆነ የሶሻል ሚዲያ አፕሊኬሽን ያስፈልገናል። ሰምቲንግ አሁን ኢትዮጵያ ውስጥ የምንጠቀመው ይሄ ቢቢሲ ዜና አይደለም። የራሳችን ሚዲያ የራሳችን ዜናው፣ ሴምቲንግ አሁን ቀጣይ፣ በቅርቡ ደግሞ ቤዚክ ላይ አናውንስ የምናደርገው የኢትዮጵያ ሎካል የሆነ የሶሻል ሚዲያ አፕሊኬሽን አናውንስ ላይ አሁን ኦልሞስት ጨርሰናል። በቅርቡ ይወጣል። እንዲሁ ዝም ብዬሽ ሳስብ ግን ኢትዮጵያዊ ቲክቶክ ይመስለኛል። ይሄ ለረጅም ጊዜ የሰራንበት ነው፣ ቤዚክ የኢትዮጵያዊ ቲክቶክ ከዚህ በፊትም ሞክረ ነው። ዴማንዱ እንዳለም ፍላጎቱም እንዳላውቀናል አሁን ደግሞ መሬት ላይ ወደነው የሎካል የሆነ ጊፍት ሲስተም እንዲሁም ደግሞ ኢቭን ካምፔን ራን ያረጋችሁት የሜቄዶኒያ ያው ዩኖ አይደለ ምን ያህል ቻርጅ እንደተደረገ ለጎፈን ምን ይላል ሎካል ይላል ሎካል ይሁን ፕላትፎርሜ ሲኖሩ ከኪሳራም ያድና ሶ የኢትዮጵያ ዓይነት ቲክቶክ ሆኖ ግን በእኛ ቴስት እና በእኛ ባህልና ካልቸር ትግግል ዛ ፎርማቱ ላይ ምናምን አሁን አለ አይደለ ቲክቶክ ላይ ብዙ ምናየው መልካም ነገርም አለ። መልካም ያልሆነም ነገር ብዙ ነገር አለ። እና እሱ ነገር ላይ በደንብ ቤዝ የሆነ ነገር ነው መሰራት ያለበት። ኢትዮጵያዊ ቲክቶክ የመጣ ቀን ያው እኔና ማንዴላ እስካሁን ቲክቶክ ውስጥ ገብተና ና ቀን ላይ ይህ ዝም መንገበ ይመስለኝ እኔ የለኝም ነበረ የመጀመሪያው ተመዝጋቢ። ቀዳማዊ እንግዲህ በብዙ ነገሮች ቀዳማዊ ነው። ኑሮ አሜሪካ ነው፣ ለአፕል ይሰራ ነበረ። ብዙ ህልሞች አሉት። በአጋጣሚ ዛሬ ድንገት ስንቀጣ አገኘ ነው የእሱ ህልምን ሰዎች የወሰዱበት መስሎ የነበር አይደለም። ከሚመለከታቸው አካላት ጋር ሆኖ ወደ መሬት ያወረደው ራሱ ቀዳማዊ ነው። በቀጣይ ደግሞ ኢትዮጵያዊን ቲክቶክ ጠብቁ እያለን ነው እንግዲህ። ያሳካልህ፣ በጣም ነው የምናመሰግነው። በጣም በጣም ቀሪ ጥያቄ አለ። ስቱዲዮ አንተ ጋ አይደለም ዛሬ፣ ባንተ ቦታ እኔ ነኝ መጠየቅ። ስቱዲዮ ስቱዲዮ አንተ ጋ ያው ያው፣ እንግዲህ ቴንክዩ። እሺ፣ ቴንክዩ ቀዳማዊ። በኢትዮጵያዊ ቲክቶክ ደግሞ እንገናኝ። አሁን ቅድም የጠየኩ ነገር ምን ነበረ? እባክህ እንግዳ አይሁን፣ አደለ? ፊልሜን ጨርስና ከዛ በኋላ እንግዳ ፍለጋ መጥቼ እንግዳ አገኘው። ደስ ብሎኛል። በል በል በል በል፣ ሰይፍሻ። ባይ ባይ ባይ፣ ቻው፣ ማንዴላ